የበዓል ሰሞን ላይ እንደመገኘታችን በዚህ ወቅት የበዓል የፍጆታ እቃዎች ፍላጎት ከፍ የሚል በመሆኑ ፍላጎቱ ከአቅርቦቱ ጋር ልዩነቱ ሰፍቶ የዋጋ ጭማሪ እንዳይታይ የሸማች ማህበራትና ዩኒየኖች ሚና ከፍ ያለ ነው። ማህበራቱ ዋጋን ማረጋጋትንና ጥራቱን የጠበቀ ምርትን ለማህበረሰቡ ማቅረብ አንዱ ዓላማቸው እንደመሆኑ በዚህ የበዓል ወቅት ምን አይነት ዝግጅት አደረጉ ስንል በኮልፌ ቀራኒዮ ክፍለ ከተማ የሚገኙ ሸማች ማህበራትን አናግረናል። እንደ ማህበራቱ ገለጻ ከሳምንታት በፊት ነው ለበዓል የሚሆኑ ግብዓቶችን ማስገባት መስራት የጀመሩት። በአሁኑ ሰዓትም የተለያዩ ምርቶችን ለተጠቃሚዎች በማቅረብ ላይ ናቸው። ከአንድ ወር በፊት ነው ቀድመን ተዘጋጀንበት። ከአንድ ወር በፊት ስንዘጋጅ አስፈላጊ ሆኑ ግባቶች እንዲገቡ ወስነናል። ለምሳሌ ቂቤ፣ ባለ አምስት ሊትር ዘይት፣ ባለ ሶስት ሊትር ዘይት፣ ፍርኖ ዱቄት፣ በርበሬ፣ ሽሮ፣ ሚጥሚጣ፣ እነዚህ በሙሉ አሉ። ፍርኖ ዱቄቱ የበቆሎ ዱቄት አሉን፣ እነዚህ ምርቶች በሙሉ ማለት ነው። እንቁላልም በዩኒየን በኩል እንዲገባ ወስነናል ማለት ነው። እነዚህ ምርቶችም በእጃችን ላይ ይገኛሉ፣ ከእንቁላል ውጭ ማለት ነው። ሽንኩርት እንደዚሁ እንዲገቡ ወስነናል ማለት ነው። ጤፍ ለበዓል አቅደን የነበረው ወደ ስልሳ ኩንታል አካባቢ ነበረ። አሁን ግን በእጃችን ላይ 120 ኩንታል አስገብተናል ለበዓል ዝግጅትን በተመለከተ ማለት ነው። ቀይም አለን፣ ነጭም አለን፣ ሰርገኛም አለን። ለበዓል የሚሆኑ ምርቶችን ከሞላ ጎደል አስገብተናል ማለት እንችላለን። የሱንዶ ዱቄት ጤፍ እንደምታየው አለ። ዛ ሱፐር ማርኬት አለን። የእንቁላል ቅቤ እና አይብ አስገብተናል። አሁን ዘይት አሁን መንገድ ላይ ነው ያለው። ዘይት ይገባል። ባለ 5 ሊትሩ ማለት ነው። 3 ሊትሩ ሱፐር ማርኬት ላይ ያለ። ቀሪው ደግሞ ለቀጣይ ቀናትን ሬዲ እናደርጋለን ብለን እናስባለን። ሸማች ማህበራቱ የግብርናም ሆነ የኢንዱስትሪ ምርቶች ቅናሽ እንዲኖራቸው በቀጥታ ከፋብሪካዎችና ና ከዩኒየን ያስመጣሉ። ይህ ደግሞ ምርቶች በገበያ ላይ ካላቸው ዋጋ በቅናሽ ለተጠቃሚዎች እንዲያቀርቡ አስችሏቸዋል። የተፈጨ በርበሬ በ600 ብር ነው እየሸጠን ያለ ነው ዘይት ፈሳሽ ዘይት አሁን ለምሳሌ ባለ 3 ባለ 5 አለ። ባለ 3 ላይ ስንሄድ ከ920 እስከ 950 ድረስ ነው ሲሸጥ ያለው። ባለ 5 ሊትር 1500 ድረስ ነው። ቅቤ እጃችን ላይ አለ። ዛሬ ላይ አንድ ኪሎ ቅቤ 600 ብር ነው እየሸጥን ያለ ነው። አንድ መኪና ሽንኩርት አዘናል። ነገ ማታ እጃችን እንደገባ ከሮብ በኋላ ወደ ሽያጭ የሚውልበት ሁኔታ ነው የሚሆነው ማለት ነው። አንደኛ ደረጃ ጤፍ በመቶ 32 ብር ነው የምንሸጠው። ውጭ ላይ በጣም ውድ ነው። አንደኛ የሚባለው ማለት ነው። ቀይ ጤፍ በ120 ብር ነው የምንሸጠው። ዱቄት በ95 ብር ነው የምንሸጠው። ለበዓል ያስገባነው ቅቤና እንቁላል አለ። አሁን ቅቤ በ870 ብር ነው የምንሸጠው ለኪሎ ማለት ነው። እንቁላል ደግሞ 14 ብር እየሸጥን ያለ ነው። ስለዚህ ከውጭ ያካለው ዋጋ በጣም በቅናሽ ነው ማለት ይቻላል። ለአጋር ሸማች ህብረት ስራ ማህበርና ለራዕይ ሁለገብ ሸማች ማህበር ምርቶችን የሚያቀርበው ምዕራብ ሸማቾች ህብረት ስራ ዩኒየን የምርቶች እጥረትና የዋጋ ጭማሪ እንዳይኖር እየሰራ ይገኛል። ወፍጮ ቤቶቻችን፣ ስቶሮቻችን ማየት ይቻላል። ጥራት ያለው ምርት የአንድ ሺ ብር ከወፍጮ ቤት የአንድ ሺ ብር ዋጋ ማነስ አለው። የኢንዱስትሪ ምርቶች ላይ ለምሳሌ የስንዴ ዱቄት ላይ ፍርኖ ዱቄት ላይ የአንድ ሺ የስምንት መቶ ብር ልዩነት አለን በኩንታል እንኳ ማለት ነው ስለዚህ በዓሉን ደግሞ ምክንያት ስናደርግ ቶታል ዩኒየኑ የራሱ ማርጅን እንኳ ወጪን ብቻ ሸፍኖ የራሱ ማርጅን እንኳ የተወበት ሁኔታ አለ። ለበዓል ከሚያስፈልጉት መካከል አንዱ ስጋ በመሆኑ የሸማች ማህበራቱ የስጋ ምርትን ለማህበረሰቡ በተመጣጣኝ ዋጋ ለማቅረብ ተዘጋጅተዋል። ስጋ እኛ ጋር 520 ብር ነው እየተሸጠ ያለው አንድ ኪሎ ስጋ በዛ ልክ በአምስቱም ስጋ ቤት ላይ እያመቻቸን ያለ ነው። ከዛ ውጭ ግን የቅርጫ በሬዎች ሁሌ እንደተለመደ በየበዓሉ እናዘጋጀዋለን። ለመንግስት ሰራተኛ የዱቤ አገልግሎት ምንሰጥበት ሁኔታ አለ። ያ ማለት ከሁለት በሬ እስከ አራት በሬ ለቅርጫ ስጋ እናዘጋጃለን። የበዓል ፍጆታ እቃዎች ላይ የሚታየውን የተወሰነ የምርት አቅርቦት ክፍተት ለመሙላት ጥረት እየተደረገ ነው። ከኤልፎራ ጋር በመተባበር እንቁላል ማቅረብ ውስጥ ገብተናል። የእኛ ፍላጎት ብዙ ነው። ያሳወቅነው እቅድ ብዙ ነው ከ እንቁላል በላይ ነው ያሳወቅ ነው የተወሰነ ምርት መልቀቅ ጀምሯል አሁንም እስከ መጨረሻው የበዓል ማግስት ምርቶቹም ማቅረብ ውስጥ እንገባለን እያቀረብን ነው አሁን ትንሽ ወደ ኋላ ያቀረብን ሽንኩርትና ዘይት ነው እሱ ላይ ትኩረት አድርገን ዛሬን ነገን እየሰራን ነው ያለን ሸማች ማህበራቱም ሆኑ ዩኒየኑ በበዓሉ ሸማቹ ማህበረሰብ ጥራት ያላቸው የፍጆታ ምርቶችን ያለምንም እጥረት በተመጣጣኝ ዋጋ እንዲያገኝ በመስራት ላይ ናቸው